እነዚህ ሊቃውንቶች ቤተ ክርስቲያን አስተምራ በወከለቻቸው ይገልጹኛል ባለቻቸው ታላላቅ የቤተ ክርስቲያን አባቶችና መምህራን ለተነሱት ውዝግቦችና ጥያቄዎች ትክክለኛውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምላሽ እነሆ ይዘንላችሁ ቀርበናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልስ ምን ይመስላል? የሰው ልጅ ከመፈጠሩ በፊት የአምላክ እናት ድንግል ማርያም ቅዱስ ሚካኤል በክንፉ ተሰላለት መላእክት ሁሉ ያዋት እንደነበረና እስከምትፈጠር ድረስ በናፍቆት እንደሚጠብቋት የቤተክርስቲያኒቷን መልስ የሚመልሱ ሰዎች የግለሰብ መልስ አይደለም። መቤታችን በኮከብ ላይ ልጇን እንደታቀፈች ሆና ተስላ ታየችው። ቅድመ ለተ ክርስቶስ ማለት ነው። ያንን ነገር ቀርጾ ከቤተ መዛግብት አስቀምጠው እንዲህ አይነት ኮከብ በሚወጣበት ሰዓት ሄዳችሁ ይህን ወርቅ፣ ዕጣን ይሄን ከርቤን ልትገብሩለት የሚል ትዕዛዝ ሰጠ ይላል። የት ላይ ነው የሚለው? ይላል ሲባል እኮ ማን ነው የሚለው? የት ላይ ነው የሚለው ተብሎ ይጠየቃል። እንደ ጋዜጠኛ ስዕልን እንድንስል ያዘዘ ባለቤቱ እግዚአብሔር ነው። ስለዚህ ስዕልንና የጣዖታትን ምስል ለይቶ ማወቅ ያስፈልጋል። በኦሪት ዘጸአት ምዕራፍ 26 ላይ ሁለቱን ኪሩቤሎች በታቦቱ ላይ ሳላቸው እኔም በእነሱ ላይ አድሬ ትዛዜን እሰጠሃለሁ። በስዕለ ኪሩቤ ላይ አድሬ ትዛዜን በዚያ ላይ አስተላልፋለሁ። ስለዚህ ሳላቸው ብሎ ያዘዘው እግዚአብሔር ነው። ውሸት ስለተጠቀሰ ብቻ አንድ ነገር እውነት ነው ማለት ነው አይደለም። ሰዎችን ሲጠይቅበት የነበረው ያጠያየቅ ስልት እዚህ ላይ አንታዩትም። ዝም ብሎ ብቻ እንዲህ እንዲህ ሲል ነው የምንሰማው። ሃይማኖቱን ማክበሩ ጥሩ ነው፣ የራሱ ሃይማኖት ስለሆነ ግን መጠየቅ ደግሞ ራሷ ቤተክርስቲያኒቷ እንደምትለው ያደርጋል። ሊቅ ስዕልን መንቀፍ እንዲሳሉ ያዘዛቸውን እግዚአብሔርን እግዚአብሔርን እንዴት አድርጎ እንደሚያወርዱት ተመልከቱ። ስዕልና እግዚአብሔር ምናገናኛቸው? ከዛ ውጭ በስዕሉ ፊት ለምን ትሰግዳላችሁ? ለስዕል ለምን ትሰግዳላችሁ ከተባላችሁ አጭር መልስ እኛ ለስዕል አንሰግድም። ዲያቆን ሄኖክ ኃይሌ እኛ ለስዕል አንሰግድም አሉ። ኢትዮጵያ ኦርቶዶክስ ቤተክርስቲያንን ደግሞ ይወክላሉ የተባሉት ሊቁ ደግሞ ምን ይላሉ? እሳቸውን ደግሞ ንስማ ለቅዱሳት ስዕላት የአክብሮት ስግደት እንደሚገባ ያሳየናል። ታዲያ ማነው ልክ? ልክ ለቤተክርስቲያኒቷ ተሀድሶ ያስፈልጋል ምንለው? ለዚህ ነው እነዚህ ናቸው እንግዲህ፣ የቤተክርስቲያኒቷን መልስ የሚመልሱ ሰው ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። እናፈርሳለን ሰኞው መራግብራችን ነው ጀምረናል። በዚህ መራግብ ላይ እንደሚታወቀው የስተ ትምህርቶችን፣ የሰው አስተሳሰቦችን በእግዚአብሔር እውቀት ላይ የሚነሱትን የትኛውንም አይነት ትምህርቶችን የምናፈርስበት መራግብራችን ነው። ስለዚህ እስከ መራግብራችን ፍጻሜ ድረስ ከኛ ጋር ትቆዩ ዘንድ የአክብሮት ግብዣ ነው። ዛሬ እንግዲህ ምንድን ነው የሚፈርሰው ሀሳብ ካላችሁኝ? ከሰላት ጋር በተገናኘ እንግዲህ የተለያዩ ትምህርቶች ሰሞኑን እየተለቀቁ ይገኛሉ። ዛሬ ላይ የምሰራው የቪዲዮ ግን በጣም ወሳኝ ቪዲዮ ነው ወሳኝ የሆነው ካላችሁኝ ምላሽ የምሰጣቸው ሰዎች የቤተ ክርስቲያኒቷን ማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ትምህርት ያቃሉ። ቤተ ክርስቲያኒቷ ደግሞ ወክላቸዋለች ከተባሉ ሰዎች የሰማው ትምህርት ስላለ እሱን ስለሆነ ማፈርሰው በጣም ወሳኝ መልእክት ነው። እንግዲህ ሰሞኑን ኮሜዲያን እሸቱ ያቀረባቸው ሊቃውንቶች አሉ። እነዚህ ሊቃውንቶች ከራሱ ኮሜዲያን እሸቱ አንደበት በት እንዴት አድርጎ ገለጻቸው የሚለውን እስቲ መጀመሪያ ሰምተን እንመለስ። ቤተ ክርስቲያን አስተምራ በወከለቻቸው ይገልጹኛል ባለቻቸው ታላላቅ የቤተ ክርስቲያን አባቶችና መምህራን ለተነሱት ውዝግቦችና ጥያቄዎች ግለሰቦችን ሳይሆን የክህደት ሀሳባቸውን ተናጋሪዎቹን ሳይሆን አጸያፊ ንግግራቸውን እየኮነንን ትክክለኛውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምላሽ እነሆ ይዘንላችሁ ቀርበናል ኮሜዲያን እሸቱ እንደተናገረው ቤተክርስቲያን አስተምራ በወከለቻቸው ይገልጹኛል ባለቻቸው ትክክለኛውን የኢትዮጵያ ኦርቶዶክስ ቤተክርስቲያን ምላሽ ይዘን መተናል ያ። ልብ በሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይወክሉኛል ባለቻቸው ይገልጹኛል ባለቻቸው ሊቃውንት እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልስ ነው ይዘን መተናል ያለው። የግለሰብ መልስ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልስ ምን ይመስላል የሚለውን እስቲ ለማየት አልቸኮላችሁም። እኔ እንደዛ ሲል በደንብ ለመስማት በጣም ቸኩዬ ነው የሰማሁት። እንደው የተሻለ ነገር አገኝበታለሁ ከነዚህ ሊቃውንቶች እንደው ለመጽሐፍ ቅዱስ የቀረበ ሀሳብ ያነሱ ይሆናል ብዬ በጣም በጉጉት ነበር የሰማሁት። ምን ይመስላል የሚለውን ፍርዱን ለናንተ ተዋለው። እስቲ ከስዕላት ጋር በተገናኘ በተለይም ደግሞ የማርያም ስዕል በተመለከተ የማርያም ስዕልን የጀመረው የሚለው ማን ነው? ከየት ተጀመረ? መቼስ ተጀመረ? ለሚለው ጥያቄ ሊቃውንቶቹ እንዲህ ይላሉ። የሰው ልጅ ከመፈጠሩ በፊት የአምላክ እናት ድንግል ማርያም ቅዱስ ሚካኤል በክንፉ ተሰላለት፣ መላእክት ሁሉ ያዋት እንደነበረና እስከምትፈጠር ድረስ በናፍቆት እንደሚጠብቋት የመቤታችን የቅዱስ ድንግል ማርያም ስዕል እንዲያውም በትውፊት ደረጃ ቀደም ብሎ የነበረ ነው። ከሰው ልጅ መፈጠር በፊት ሚካኤል መልአክ በከነፍ ጾራ መንጦ ላይ ተደመና ሰወራ ይላል ቅዱስ ያሬድ። ቅዱሳን መላእክት በዕለተ እሑድ ነው የተፈጠሩት። የሰው ልጅ የተፈጠረው በዕለተ አርብ ነው። ስለዚህ ቅዱሳን በሚካኤል ክንፍ ላይ የመቤታችን ስዕል ስሎ አሳይቷቸው ነበር። ስለዚህ ቀደም አድርጎ እግዚአብሔር ለድነት ዓለም መቤታችን አዘጋጅቶ ነው የሰው ልጅ ሁሉ የፈጠረው። ሊቃውንቱ እንግዲህ እንደሰማ ነው የሰው ልጅ ከመፈጠሩ በፊት የአምላክ እናት ማርያምን በቅዱስ ሚካኤል በክንፉ ተስላ ነበር ይሉናል አንደኛው ሊቅ። ሁለተኛውስ ሊቅ በዚህ ጉዳይ ላይ ምን ይላሉ? እንስማቸው። ለድነት ዓለም መቤታችን አዘጋጅቶ ነው የሰው ልጅ ሁሉ የፈጠረው። ከዛ በኋላ ደግሞ ሰባ ሰገል ተብሎ የሚጠሩ ሰዎች አሉ፣ የጥበብ ሰዎች በማቴዎስ ወንጌል ምዕራፍ ሁለት የምናገኛቸው ማለት ነው። አያታቸው ጀረደሽት ይባላል። በቀትር ሰዓት ከውሃ ዳር ቆሞ ፍልስፍናውን ያይ ነበር ይላል። መቤታችን በኮከብ ላይ ልጇን እንደታቀፈችውና ሆና ተስላታየችው ቅድመ ልደተ ክርስቶስ ማለት ነው ያንን ነገር ቀርጾ ከቤተ መዛግብት አስቀምጠው እንዲህ አይነት ኮከብ በሚወጣበት ሰዓት ሄዳችሁ ይሄን ወርቅ ዕጣን፣ ይሄን ከርቤ እንድትገብሩለት የሚል ትእዛዝ ሰጠኝ። ሁለተኛው ሊቅ ደግሞ ነገሩን በጣም ከፍ ያደርጉትና ለድነተ ዓለም ማርያምን አዘጋጅቶ ነው ሰውን የፈጠረው ይሉናል። ከዛ ደግሞ የማርያም ስዕል ሰባ ሰገል ማቴዎስ ወንጌል ምዕራፍ 2 ላይ ያሉት ሰባ ሰገሎች የነሱ የሰባ ሰገል አያታቸው የማርያምን ስዕል ኮከብ ላይ አይቶ ነበርና ሂዶ ያን ኮከብ ይቀርጽና የኮከብን ባያችሁ ጊዜ ወርቅ

ቅድመ ልደተ ክርስቶስ ትእዛዝ ሰጥተዋል ይላል አሉ የት ላይ ነው የሚለው አሁን ዝም ብለው እዚህ ቪዲዮ ላይ እንግዲህ ገብታችሁ የተሰማችሁ ሰዎች ካላችሁ ብዙ ቦታ ላይ ይላል ይላል ይላሉ ምኑ ላይ ነው የሚለው ማነው ይህን ጉዳይ የሚለው ቢባል ምንም የሚሰጡት አንድም መጽሐፍ ቅዱሳዊ ድጋፍ የለም ዝም ብለው ይላል ይላል ይላል ነው የሚሉት ጠያቂውም ራሱ አይጠይቃቸውም ይላል ሲባል እኮ ማን ነው የሚለው የት ላይ ነው የሚለው ተብሎ ይጠየቃል እንደ ጋዜጠኛ እነዚህ ሊቃውንት ተብሎ የመጡ ሰዎች ቅድምም የተናገሩት አንዱ ሊቅ አሁንም የተናገሩት ሁለተኛው ሊቅ ዝም ብለው ይላል ይላሉ እንጂ ማን ነው የሚለው የት ነው የተባለው የሚለውን ነገር ምንም ምንም አይነት ማስረጃ አይሰጡ። ምንም አይነት ማስረጃ አይሰጡ። ስለዚህ የማርያምን ስዕል የሳለው ለመጀመሪያ ጊዜ እግዚአብሔር ነው ይሉናል። ከዛስ የት ላይ ነው የሳለው? የሚካኤል ክንፍ ላይ እና መላእክቶች በናፍቆት ይጠብቋት ነበር ይሉናል። ሁለተኛው ሊቅ ደግሞ ከሱ በመቀጠል የሰባ ሰገን አያታቸው ይለናል። ሲጀመር ሰባ ሰገን ወንድማማቾች አይደሉም። ማለት አያታቸው ለማለት እኮ ቢያንስ ቤተሰብ መሆን አለባቸው አይደል? ወንድማማቾች መሆን አለባቸው። ሰባ ሰገን ወንድማማቾች አይደሉም። እንደዚህ የሚል ነገር የለም። እንዲሁም በታሪክ ላይ ደስ የተለያየ ሀገር የመጡ ነገስታቶች እንደሆኑ የተለያዩ የታሪክ መዛግብቶችን ማንበብ እንችላለን። ግን ቅድመ ልደተ ክርስቶስ የሰባሰገን አያታቸው የማርያም ልጇ ኢየሱስ ክርስቶስን ታቅፋ በኮከብ ላይ ያያቸው ይሉናል። እነዚህ ናቸው እንግዲህ የቤተ ክርስቲያኒቷን መልስ የሚመልሱ ሰዎች። አሁን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የትምህርት፣ የእውቀቷ የጥበቧ ነጸብራቆች ናቸው። አንዳንድ ሰው እነዚህ ስለሚል ነው የሆነ ግለሰብ የሚናገሩ ነገር ለምሳሌ መምህር ዘበነ ሲናገሩ መምር ዘበነ እኮ እንዲህ ብለዋል ብለን ምላሽ ስንሰጥ መምር ዘበነ እኮ ግለሰብ ነው ቤተክርስቲያኒቷን አይወክሉም ይሉናል። ይኸው ዛሬ ቤተክርስቲያኒቷን ይወክላሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን መልስ ይዘን መተናል መላሾች ናቸው ከተባሉ ሰዎች እየሰማን ያለነው ነገር ይሄን ነው። ስለዚህ ላቀረቡት ሀሳብ አንድም መጽሐፍ ቅዱሳዊ ይሁን ከታሪክም ያቀረቡት ማስረጃ የላቸው ማስረጃ የላቸው። እሺ ወደ ሁለተኛው ሀሳብ ደግሞ እንለፍ። ሁለተኛውን ሀሳብ ደግሞ ከመጽሐፍ ቅዱስ ውስጥ ደግሞ አንድ ሀሳብ ያነሱት ነገር አለ። በተለይ ስዕላትን በተመለከተ ለምንድን ነው የሚሳሉት የሚለውን ጥያቄ እንዲህ ብሎ ይመልሳሉ፣ እንስማቸው። ስዕልን ለምንድን ነው ቤተክርስቲያን ምስለው ሲባል፣ የተቀረጹ ምስሎችን በላይ በሰማይ ከምድርም በታች ባሉ በጥልቁ ባሉ ምስሎችን ላንተ አታድርግ ብሎ የተናገረ እግዚአብሔር ነው። በኦሪት ዘዳግም ምዕራፍ አራት ላይ ተቀምጧል። ደግሞ ቅዱሳት ስዕላትን ስለን በስዕሉ ፊት ቁመን እንድንማፀን፣ ስዕልን እንድንስል ያዘዘ ባለቤቱ እግዚአብሔር ነው። ስለዚህ ስዕልንና የጣዖታትን ምስል ለይቶ ማወቅ ያስፈልጋል። በወሬ ዘጸአት ምዕራፍ 26 ላይ ሁለቱን ኪሩቤሎች በታቦቱ ላይ ሳላቸው እኔም በእነሱ ላይ አድሬ ትዛዜን እሰጣሃለሁ። በስዕለ ኪሩቤል ላይ አድሬ ትዛዜን በዚያ ላይ አስተላልፋለሁ። ስለዚህ ሳላቸው ብሎ ያዘዘው እግዚአብሔር እና ስዕልን መንቀፍ እንዲሳሉ ያዘዛቸውን እግዚአብሔርን መንቀፍ አሁን ከቅድሞ ሀሳብ ትንሽ ይሻላል። ያሁኑ ቢያንስ መጽሐፍ ቅዱሳዊ ለማድረግ ተሞክሯል። የተጠቀሱ ሁለት ጥቅሶች አሉ፤ ዘዳግም አራት እና ዘጸአት ምዕራፍ 26። እሺ፣ ይህንን ሀሳብ ለማየት እንሞክር። ምንድን ነው ያሉት የቤተክርስቲያኗ ሊቅ? ስዕልን ቤተክርስቲያን ለምንድን ነው የምትስለው ሲባል የተቀረጹ ምስሎችን ለአንተ አታድርግ ተብሎ የተናገረ እግዚአብሔር ነው ዘዳግም ምዕራፍ አራት ላይ ብሎ አስቀመጡ። በጣም ጥሩ ከዛ ላይ ምናሉ ቅዱሳ ስላትን ስለን በስሉ ፊት ቁመን እንድንማጸን ስዕል እንድንስል ያዘዘን እግዚአብሔር ነው ዘጻት ምዕራፍ 26 ላይ በማለት ተናገሩ ውሸት ስለተጠቀሰ ብቻ አንድ ነገር እውነት ነው ማለት ነው አይደለም በጭራሽ አይደለም ዘጻት ምዕራፍ 26ን ሂደን ማንበብ እንችላለን መጽሐፍ ቅዱስ እኮ አለን ዘጻት ምዕራፍ 26 ላይ ነው ስናነብ። እንግዲህ ዘጻት ምዕራፍ 26 37 ቁጥር አለው። መጽሐፍ ቅዱሳችሁን ይዛችሁ እናንተ ማየት ትችላላችሁ። ዘጻት ምዕራፍ 26 37 ቁጥር አለው። በዚህ በ37 ቁጥሩ ውስጥ አንድም ቦታ እግዚአብሔር ስለን ስላችሁ በፊቱ ቁማችሁ ተማጸኑ አላለም። አንድም ቦታ ላይ እንደዚህ የሚል ቃል የለም። እሳቸውም ስለሚያውቁት ነው ቁጥርን ያልጠቀሱልን። በደፈናው ዘጻት ምዕራፍ 26 ብቻ አሉን። ቁጥር ስንት ላይ ምኑን አንብበናል? እስከ ቁጥር 37 ድረስ ሌላ ለመግደል ሙሉን አላነብላችሁ እናንተ ግን ያው ቤታችሁ ውስጥ ገልጣችሁ ማንበብ ትችላላችሁ። በጣም ቀላል ነው። በዚሁም አጋጣሚ ኮሜዲያን እሸቱ አንተም መጽሐፍ ቅዱስ መቼም ይኖራል ብዬ ተስፋ አደርጋለሁ። መጽሐፉን ገልጠ ዘጸአት ምዕራፍ 26ን ገልጠይ 33 ቁጥር አለው። በጣም ቀላል ነገር ነው። 33 ቁጥሩን ብታነብ አንድ ቦታ እግዚአብሔር ስል ስላችሁ በሱ ፊት ቆማችሁ ተማጸኑ አላለም አላለም አላለም። አንዳንዴ ሃይማኖት የማስተዋል አእምሮአችን ውስጥ ያለው ጥያቄ መጠየቅ የማስተዋል አቅማችንን ይጋርድብናል እንጂ እንግዲህ፣ ኮሜዲያን ሸቱ ጋዜጠኛ ነው። ከዚህ በፊት ሰዎችን ሲጠይቅበት የነበረው ያጠያየቅ ስልት እዚህ ላይ አንታዩትም። ዝም ብሎ ብቻ እንዲህ ሲል ነው የምንሰማው ሃይማኖቱን ማክበሩ ጥሩ ነው። የራሱ ሃይማኖት ስለሆነ ግን መጠየቅ ደግሞ ራሷ ቤተክርስቲያኒቷ እንደምትለው የአደርጋ ሊቅ እንደምትለው መጠየቅ አግባብ ነው። ምኑ ጋር የት ቁጥር ላይ እስቲ ኒዮ ይባላል። ወደ 30 ደቂቃ የፈጀ ቃለ መጠየቅ ነው። 30ም ደቂቃ ከመጽሐፍ ቅዱስ አልተነበበም። እነዚህ ሰዎች የቤተክርስቲያኒቷ ሊቃውንቶች ናቸው። የቤተክርስቲያኒቷን መልስ ይዞ የመጡ ናቸው። ከዚህ ምንድነው የምንረዳው? ቤተክርስቲያኒቷ ለመጽሐፍ ቅዱስ ቦታ እንደሌላት ነው የምናየው። አንድም ቦታ ሰው መጽሐፍ ቅዱስ ገልጦ አያነብብ። በደፈናው ብቻ ዘጻት 26 ዘዳግም አራት ይላሉ ቁጥር አይጠቅሱ መጽሐፉ አይገለጥ። ለቤተክርስቲያኗ ተሀድሶ ያስፈልጋል የምንለው ለዚህ ነው እና ሊቁ በስሉ ፊት ቁመን እንድንማጸን ስል እንድንስል ያዘዘን እግዚአብሔር ነው ብሎ ዘጸአት ምዕራፍ 26 ይላሉ። የለም ከዛው ላይ የሚያነሱት ነገር ምንድነው? ሁለቱን ኪሩቤሎች በታቦቱ ላይ ሳላቸው፣ እኔም በእነርሱ ላይ አድሬ ትእዛዜን እሰጣለሁ። በሰለኩ ኪሩቤል ላይ አድሬ ትእዛዜን በዛ ላይ አስተላልፋለሁ ብሎ አለ እግዚአብሔር። አላለም እግዚአብሔር። ኪሩቤሎች ስዕል አይደሉም ስዕላቶች አይደሉም። የኮ ሃሁ ነው። በስዕልና በቅርጽ መካከል ያለውን ልዩነት ራሱ አልተገነዘቡም እነዚህ ሊቃውንቶች ዘጸአት ምዕራፍ አምስት ላይ ደንብና ነበር። ዘጻት ምዕራፍ 26 ላይ ደምናረብ ስዕል የሚል ነገር የለውም። ስዕል አይደለም፣ ኪሩቤል እንዴ። ኪሩቤል ላንብብላችሁ፣ ምን እንደሚል ዘጻት ምዕራፍ 25 ቁጥር 17 ዘጻት ምዕራፍ 25 ቁጥር 17 ላይ እንዲለ ከጥሩ ወርቅም ርዝመቱ ሁለት ክንድ ተኩል ወርዱም አንድ ክንድ ተኩል የሆነ የስሬት መቅደኛ ስራ፣ ሁለት ኪሩቤል ከተቀጠቀጠ ወርቅ ስራ ከምን ከወርቅ ስራ በስሬት መቅደኛውም ላይ በሁለት ወገን ታደርጋቸዋለ። ከስሬት መቅደኛውም ጋር አንዱን ኪሩብ በአንድ ወገን፣ ሁለተኛውን ኪሩብ በሌላ ወገን አድርገ በአንድ ላይ ትሰራዋለ። ኪሩቤልም ክንፎቻቸውን ወደ ላይ ይዘረጋሉ። የስሬት መቅደኛውንም በክንፎቻቸው ይሸ ይሸፍናሉ ። ፊታቸውም እርስ በርስ ይተያያል። የኪሩቤልም ፊቶቻቸው ወደ ስሬት መቅደኛው ይመለከታል። ይሄ ስዕል አይደለም። ስዕል አይደለም። ከዛ ቁጥር 21 ላይ እንደዚህ ይላል። የስሬት መቅደኛውንም በታቦቱ ላይ ታደርጓለ። እኔም የምሰጠን ምስክር በታቦቱ ውስጥ ታኖረዋለ። በዚያም ካንተ ጋራ እገናኛለሁ። የእስራኤልም ልጆች ታዝ ዘንድ የሚሰጥን ነገር ሁሉ በምስክሩ ታቦት ላይ ባለው በሁለቱ ኪሩቤል መካከል በስሬት መቅደኛው ላይ በምኑ በስሬት መቅደኛው ላይ ሆኜ አነጋግርሃለሁ ይላል። እዚህ ጋር ስዕል አለ? ስዕል የለም። የለም ስዕል። ስለዚህ የተጠቀሰው አንደኛ ማስረጃ ተብሎ የተጠቀሰው እነሱ ላሰቡበት ትምህርታቸው አያስኬድም። ሁለተኛ ማስረጃውን እራሱ በአግባቡ አልጠቀሱም። ምራፉን ተናገሩ እንጂ ቁጥር አልተናገሩ። ሙሉን ሂደን ግን ስናነብ አንድም ቦታ ላይ በስዕሉ ፊት ቁመን እንድንማፀን ስዕል እንድንስል እግዚአብሔር አላዘዘም። በብሉይ ኪዳንም አላዘዘም፣ በአዲስ ኪዳንም አላዘዘም። አዞም አያቅም። እግዚአብሔር አዞም አያቅም። እስራኤላውያን በኪሩቤል ፊት ቁሞ አንድም ቦታ ሲማፀኑ አናነብም። ኪሩቤልን እያዩ እንደው እንዲያድርጉልን አሁን እንደሚደረገው ሲያደርጉ አይተን አናቅም። ሲቀጥል አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ አማኞች በየቤታቸው አይደለም ወይ ስዕል የሚያስቀምጡት? እንደዚህ አይነት ልማድ ከብሉ ኪዳን ማግኘት እንችላለን ወይ? ለምሳሌ ኪሩቤል እንዲቀረጽ እግዚአብሔር አዟል አይደል? ያ ኪሩቤል ግን ይቀመጣል የት ነው የሚቀመጠው? በድንኳን ውስጥ ነው የሚቀመጠው፣ እዚህ ዝብጻት ላይ እንደምናነበው እንጂ እያንዳንዱ እስራኤላዊ ቤቱ ሂዶ በዛ ምሳሌ አድርጎ እየሳለ ቤት ውስጥ አስቀምጦ ይስማቸዋል አይስማቸው፣ ይሰግድላቸው አይሰግድላቸውም። አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ አማኞች እንደሚያደርጉት አይሁዳውያን አያደርጉም ነበር የጠቀሳ የሚያነባችሁት መጽሐፍ የአይሁድ መጽሐፍ ነው። የእስራኤላውያን መጽሐፍ ነው። የእነሱን ታሪክ የያዘ መጽሐፍ ነው። ስለዚህ እሱን መጽሐፍ ከጠቀሳችሁ እነሱ የሚያደርጉትን ነገር እና አሁን እናንተ የምታደርጉት ነገር ይመሳሰላል ወይ ክስንል አይመሳሰልም። ቴቄል ቀሎ የተገኘ ነገር ነው። ሌላው በጣም የሚያሳዘነኝ ነገር ሊቁ የተናገሩት ነገር አለ። አሁን የሰማነው ቪዲዮ ላይ ስዕልን መንቀፍ የእግዚአብሔርን መንቀፍ ነው ይላሉ። እስቲ ንስማቸው። ስዕልን መንቀፍ እንዲሳሉ ያዘዛቸውን እግዚአብሔርን መንቀፍ በጣም ያሳዝናል። ስዕልን መንቀፍ እግዚአብሔርን መንቀፍ ነው አሉ። አስባችሁታል? የሰው እጅ የሰራውን አንድን ስዕል መንቀፍ ማንን መንቀፍ ነው? ያን ሰውዬን ራሱ የፈጠረውን እግዚአብሔርን መንቀፍ ነው። እግዚአብሔርን እንዴት አድርጎ እንደሚያወርዱት ተመልከቱ። ስዕልና እግዚአብሔር የምናገናኛቸው ስዕልን መንቀፍ በፍጹም እግዚአብሔር መንቀፍ አይደለም። ሳሉ መንቀፍ ነው አ ስዕል አሁን አይደለም ልንል እንችላለን። ያን ስዕል የሳለው ማን ነው? ሰውን የሳለው፣ ስለዚህ ሰውየውን እየነቀፍን ሊሆን ይችላል እንደ እሱ እንደም ያስኬዳል እንጂ ስዕልን መንቀፍ በየትኛው ሚዛን በየትኛው አስተሳሰብ እግዚአብሔርን መንቀፍ አይደለም። ግን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሊቃውንቶች ስዕልን መንቀፍ የእግዚአብሔርን መንቀፍ ነው ይሉናል። እግዚአብሔር ያሳያል። እሺ ወደ ቀጣይ ፖይንት ደግሞ ንለፍ። እስቲ ሊቁም እንደሚሉ ሰምተን እንመለስ። ከአባት ወደ ልጆች ሲተላለፍ የመጣው ስነ ስቅለቱን ስለን ቀራንዮ ላይ ዋጋ የከፈልን ክርስቶስ ይቅር በለን ብለን በሰሎ ፊት ብንማጸን እነዚያ በባቡ ምስል ቆመው ከዳኑ በክርስቶስ ስነ ስቅለት ፊት ቁሞ የሚማፀን ምመን እንዴት አይድንም ብሎ አይምሮ ያለው ሰው ማሰብ ያቅተዋል። አሁን ደሞ እኚህ ሊቅ ደሞ ምን ለማድረግ ሞክረዋል? እሳቸውም እንግዲህ ከመጽሐፍ ቅዱስ የሆነ ሀሳብን አምጥተው ለማብራራት ሞከሩና ከስል ጋራ ለመተርጎም ሞከሩ። የተረሰቡበት ሀሳብ እንግዲህ ዮሐንስ ወንጌል ምዕራፍ ሦስት ላይ ያለውን ሀሳብ ነው። በተለይም የናሱን ነው በተመለከተ ጌታ የተናገረው አንድ ሀሳብ አለ። ዮሐንስ ወንጌል ምራፍ 3 ላይ እንደዚህ ይላል፣ ቁጥር 14 ሙሴም በምድረ በዳ እባብ እንደሰቀለ እንዲሁ በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል የሚለውን ሐሳብ ያመጡ እና ምን ይላሉ ስነ ስቅለቱን ስለን ቅራኔው ላይ ዋጋ ይከፈለልን የክርስቶስን ይቅር በለን ብለን በስሉ ፊት ብንማጸን እነዚያ በእባቡ ምስል ቆሞ ከዳኑ በክርስቶስ ስነ ስቅለቱ ፊት ቆሞ የሚማጸን ምእመን እንዴት አይድንም። ብሎ አእምሮ ያለው ሰው ማሰብ ያቅተዋል ይላሉ። እንግዲህ ተመልክቱ። ለማነጻጸር የሞከሩት እነዛ እስራኤላውያን ታሪኩን እንደምናውቀው እባብ ነጥፏቸው ነበር። በዚህ ምክንያት እግዚአብሔር የናስ እባብ እንዲቀርጹና ያንን በናስ እባብ አማካኝነት ፈውስ እንዲገኝ እግዚአብሔር አድርጓል። ያንን መንገድ ተጠቅሟል እና እሳቸው ምንድን ነው ያሉት? እነዛ እስራኤላውያን ከናሱ እባብ የተነሳ ከዳኑ እኛ ደግሞ የኢየሱስ ክርስቶስን ስዕል ፊት ቁመን ብንጸልይ እንዴት አንድንም የሚል ሀሳብ ያነሳሉ። ሲጀመር መጽሐፍ ቅዱስ ላይ እንዲህ ስለተደረገ እንዲህ ብናደርግ ምን ችግር አለው የሚል ጥያቄ ማንሳት በራሱ ችግር አለው። ለምን ከተባለው ሁለቱ የተለያዩ ነገሮች ናቸው። ያን የናሱን እባ እንዲሰቀል ያደረገው ማን ነው? እግዚአብሔር ነው ያዘዘው። አሁን እናንተ የምታደርጉት እናንተ የምትስሏቸው ስዕላቶችን ያዘዘው ማን ነው? እግዚአብሔር አይደለም። በራሳችሁ ፍላጎት ነው የምትስሉት። እግዚአብሔር ነው ካላችሁን ማስረጃ ከመጽሐፍ ቅዱስ ከሐዋርያቶቹ ትምህርት ማምጣት ግን ማምጣት አትችሉ። ማምጣት ካልቻላችሁ ደግሞ የሚያሳየው ምንድን ነው? ስዕላት የተሳሉት በሰው ፍቃድ ላይ የተመሰረቱ ናቸው እንጂ በእግዚአብሔር ፍቃድ ላይ የተመሰረቱ በፍጹም አይደሉም፣ በፍጹም አይደሉም። ግን የናሱን እባብ በተመለከተ አንድ ነገር ላንሳ። እንግዲህ የናስ እባብን ለአንድ ጊዜ የሰራው ስራ አለ። እግዚአብሔር በዛ ናስ እባብ ተጠቅሞ ሰዎች እንዲፈወሱ አድርጓል። ግን ከዛ በኋላ ምን ተደረገ? እስራኤላዊያን ምን አድ ያደረጉት ከተባለ ለዛ ናሐሰባ የማይገባ ክብርን ሲሰጡ እናያለን። ለምሳሌ በመጽሐፈ ነገሥት ሁለተኛው ምዕራፍ 18 ቁጥር 1 ላይ እንዲህ ይላል፣ እንዲህም ሆነ በእስራኤል ንጉስ በኤላ ልጅ በሆሴ በሶስተኛው ዓመት የይሁዳ ንጉስ አካዝ ልጅ ህዝቅያስ ነገሰ ይለናል። ህዝቅያስ ከነገሰ በኋላ ምን አደረገ? ቁጥር 4 ላይ በኮረብታም ያሉትን መስገጃዎችን አስወገደ ሐውልቶችንም ቀለጣጠመ የማምለኪያ አጽዶችንም ቆረጠ። የእስራኤልም ልጆች እስከዚህ ዘመን ድረስ ያጥኑለት ነበርና ሙሴ የሰራውን የናሱን እባብ ሰባበረ፣ ስሙንም ነውሽታን ብሎ ጠራው። አያችሁ፣ ያን የናስ እባብ በአንድ ወቅት አንድ የሰራው ታምራለ ከእግዚአብሔር ትእዛዝ የተነሳ ከዛ በኋላ ግን እስራኤላውያን ምን አደረጉት? ለዛ የናሱ እባብ ማጠን ጀመሩ። ያን ናሱን እባብ ማክበር ጀመሩ። የማምለኪያ ማዕከላቸው ማድረግ ጀመሩ። በዚህም የተነሳ ንጉሱ ምን አደረገ? ያን የና የራሱ እባብ ሰባበረው። ስሙንም ነውሽታን ብሎ ጠራ። በእስራኤልም አምላክ በእግዚአብሔር ታመነ። ከእርሱም በኋላ ከእርሱም በፊት ከነበሩት ከይሁዳ ነገሥታት ሁሉ እርሱን የሚመስል አልነበርም ተብሎ ተጽፎለታል። አያችሁ፣ አሁንም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚደረገው ነገር ተመሳሳይ ነው። ለስዕላት ይታጠናል፣ ወደ ስዕል ይሰገዳል፣ ስዕል ፊት ይሰገድላቸዋል፣ ወደ ስዕል ይጸለያል። እስራኤላዊያን እንዳደረጉት ጉዝ ነገር አስቀምጠው ለዛ ጉዝ ነገር ዕጣ እንዳጠኑለት፣ አሁንም በኦርቶዶክስ ቤተክርስቲያን ውስጥ ተመሳሳይ ነገር ነው የሚደረገው። ግን ያ ነሐሱ እባብ ተሰባብሮ ከማምለኪያ ወጥቷል። ስለዚህ እናንተም እንደዚህ የምታደርጉትን ነገር ከማምለኪያ ማዕከላችሁ ወይም ከማምለኪያ ቦታችሁ አስወጡ። እግዚአብሔር በዚህ ነገር አይደሰትም። አይደሰት ስለዚህ የናሱ ልባብ ታሪክ መጨረሻው ምንድን ነው መሰባበር ነው መፈራረስ ነው ይህን ማስተዋል ያስፈልጋል እምቢ ካላችሁ እናንተም መጨረሻችሁ ገሃነመ እሳት ነው በተለይም ከስዕላት ጋር በተገናኘ እንግዲህ በስዕል ፊት አንዳንዶች እንሰግዳለን ይላሉ አንዳንዶች ደግሞ አንሰግድም ይላሉ በተለይም ዲያቆን ሄኖክ ኃይሌ ከዚህ በፊት አንድ የተናገሩት ነገር አለ እኛ አሉ ለስዕላት አንሰግድም ብሎ ተናግረዋል እስቲ እንስማቸው ዲያቆን ሄኖክ ከዛ ውጭ በስዕሉ ፊት ለምን ትሰግዳላችሁ ለስዕል ለምን ትሰግዳላችሁ ከተባላችሁ አጭር መልስ እኛ ለስዕል አንሰግድም ነው መልሱ። ዲያቆን ሄኖክ ኃይሌ እኛ ለስዕል አንሰግድም አሉ። እሺ፣ ኢትዮጵያ ኦርቶዶክስ ቤተክርስቲያንን ደግሞ ይወክላሉ የተባሉት ሊቁ ደግሞ ምን ይላሉ? እሳቸውን ደግሞ እንስማ። ለቅዱሳ ስዕላት የአክብሮት ስግደት እንደሚገባ ያሳየናል። እሳቸው ደግሞ ምን አሉ? ለቅዱሳ ስዕላት የአክብሮት ስግደት እንደሚገባ ያሳየናል አሉ። ታዲያ ማን ነው ልክ? ዲያቆን ሄኖክ ኃይሌ ለቅዱሳን ስዕላት አንሰግድም አሉ። የቤተ ክርስቲያኒቷ ደግሞ ሊቅ የተባሉ ደግሞ ለቅዱሳን ስዕላት ምናደርጋለን? የአክብሮ ስግደት እንሰግዳለን አሉ። ስለዚህ እርስ በራሳችሁ መጀመሪያ ተስማሙ ማለት እንፈልጋለን። ሌላው የመጨረሻው ነጥባችን ስዕለ አድኅኖ ተብሎ ይጠራል። ወይም ደግሞ ስዕለ አድኅኖ ማለት የሚያድን ስዕል ማለት ነው። አሁን ላይ ደግሞ የሚያድን ስዕል ብቻ ሳይሆን የሚገድል ደግሞ ስዕል መጥቷል። ነገርየው እንዴት እያደገ እንደሆነ ተመልከቱ። የሚገድል ስዕል መጥቷል። ይህን ደግሞ የተናገሩት ማን ናቸው? ራሳቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቁ ናቸው። እስቲ ንስማቸው እነ ባስሌዎስ ከስዕሉ ፊት ሂደው ከቅዱስ መርቆሬዎስ ተማጸኑ ይላቸዋል። ወዲያውኑ በሩ ሄዶ ስዕሉ ኡልያኖስን ገሎት ደሙ ከስዕሉ እንዳለ ቁጭሎ አዩት። ቀተል ኮኑ ለኡልያኖስ ደነነ ስዕል ከመ ዘይብል አዎ እንደሚል እንዲህ ብሎ ግልጽላቸው ይላል ካልተመለሰሱም ይሞታል። እንዲህ የሚያደርጉ መናፍቃን እንደ ኡልያኖስ ካልተመለሱ ዛሬም ይሞታሉ። በጣም ያሳዝናል። እንግዲህ የመርቆሪዎስን ኡልያኖስ የተባለውን የተባለው ንጉስ፣ ከስሉ ወጥቶ የመርቆሪዎስን ይወጣና እንግዲህ ሩጦ ተወሩሮ ሄድና ኡልያኖስ የተባለውን በጦሩ ወቅቶ ይገድለዋል ማለት ነው። ከገደለው በኋላ ተመልሶ ወደ ስሉ ይገባል። ከዚ በኋላ ደም ይታያል፣ ከስሉ ውስጥ ደም ሲጠባጠብ ይታያል በማለት ተናገ። የሚገድል ስዕል። ከዛ መጨረሻ ላይ ግን ያሉት ነገር አለ በጣም ወሳኝ። ድምጻቸውን ያው ቀነስ አድርጎ የተናገሩት እስቲ፣ ድጋሚን ስማቸው ምን እንዳሉ። እንዲህ የሚያደርጉ መናፍቃን እንደ ኦሊያኖስ ካልተመለሱ ዛሬም ይሞታሉ። መናፍቃን ዛሬም ካልተመለሱ እንደ ኦሊያኖስ ይሞታሉ አሉ። በሌላ አገላለጥ ያው ይገደላሉ ማለት ነው። ኡሊያኖስ እንዴት ነው የሞተው? ተገሎ ነው። ስለዚህ ዛሬ ላይ ያው ስላት ላይ የምታሾፉ ትምትሉ ሰዎች ካላችሁ መናፍቃን ልክ እንደ ኡሊያኖስ ትገደላላችሁ አሉን። የቤተክርስቲያኒቱ መልስ ይሄን ይመስላል። የቤተክርስቲያኒቱ መልስ ትገደላላችሁ ሆኗል። እንደ ኡሊያኖስ መጨረሻችሁ መገደል ነው አሉን። ስለዚህ ከስላድ ነው ወደሚገድል ስል መጥተዋል ማለት ነው። መጽሐፍ ቅዱሳችን ላይ ግን ሁለቱም የሉም። የሚገድል ስልም የለም የሚያድንም ስዕልም የለም። ለዚህ ነው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌልን መስበክ አለብን ብንለው ወደ ክርስቶስ ኢየሱስ ትምህርት መመለስ አለባት የምንለው ለዚህ ነው። የሰውን ነፍስ የሚያጠፋ ሰውን የሚገድል ስዕል ከእግዚአብሔር ዘንድ አይደለም። ካልተመለሳችሁ ትገደላላችሁ የሚል ክርስቲያን አናቅ ለሚጠሏችሁ ምን በሉን የተባለ ነው? ጸልዩላችሁ፣ ጸልዩ፣ ለሚያሳድዳችሁ ጸልዩ፣ የሚጠሏችሁን ውደዱ፣ የሚረግሟችሁን መርቁ ብሎ ነው ጌታ ኢየሱስ ክርስቶስ ያስተማረ። ስለዚህ የስዕላቱ ድባብን ይመስላል ወደ መግደል ደርሷል ማለት ነው። ወደ መግደል ተደርሷል። የመርቆሪዎስ ስዕል ኡሊያኖስ የተባለውን ገደለው። ስለዚህ ዛሬም ላይ እምቢ ካላችሁ፣ ካልተመለሳችሁ መናፍቃን እንደ ኡሊያኖስ ትሞታላችሁ የሚል ምላሽን እንግዲህ ከቤተክርስቲያኒቷ ሰምተናል፣ በዚህም አዝነናል። እኛ ግን እንደዚህ እንላለን ወልድ ያለው ሕይወት አለው ወልድ የሌለው ሕይወት የለውም። በኢየሱስ ክርስቶስ አምናችሁ የዘላለም ሕይወት ታገኙ ዘንድ ጥሪያችንን እናቀርባለን። በሌላ ርዕሰ ጉዳይ ላይ እስከምንገናኝ ፍቅር፣ ቸርነት የመንፈስ ቅዱስ ሕብረት ከሁላችን ጋር ይሆን።